ሰላም የዛጎል ቤተሰብ እንዴት ናችሁልኝ? ብዙዎች በጠየቃችሁ መሰረት ስለ ሺአ በተር የተወሰነ ልበላችሁ። አብዛኞቹ የውበት መጠበቂያ ምርቶች፣ የፀጉር ቅባቶች፣ ሰውነትን ለማራስ ተብለው የሚሰሩ ክሬሞች፣ ሰንስክሪኖች፣ ሴረሞች፣ ሻምፖች፣ ሳሙናዎች፣ ኮንዲሽነሮች ና ሎሽኖች ከሺአ በተር ይመረታሉ። በተለይ የፀጉር ማለስለሻ፣ ከርል ማድረጊያ ክሬሞች የሚመረቱት ከሺአ በተር ነው። እነዚህ ከሺአ በተር የሚመረቱ አብዛኞቹ ማለት ይቻላል ዋጋቸው ውድ ነው፣ ተፈላጊም ናቸው። በዚህ ቪዲዮ ሺአ በተር ለውበት የሚ ን ጥቅም ለጸጉርና ለቆዳ ያለውን ጥቅምና እንዴት እንጠቀመው የጎንዮሽ ጉዳት አለ ወይ የሚለውን አያይዤ ላውራላችሁ። ሺአ በተር ሺአ ከሚባል ዛፍ የሚገኝ ሲሆን በውስጡ ቫይታሚን ኤ፣ ኢ፣ ኤፍ በከፍተኛ ደረጃ የያዘ ነው። በተጨማሪም በተለያዩ ለቆዳና ለፀጉር እጅግ ተስማሚ በሆኑ ማዕድናት የበለጸገ ነው። ውሃማና የሚያረሰር ስሜት የሚሰጥ ንጥረ ነገር በውስጡ የያዘ ስለሆነ ለህፃን ለአዋቂ ሳይል ለሁሉም ቆዳ ተስማሚ ነው። በተጨማሪም ከኬሚካል ነፃና ተፈጥሮ ተፈጥሯዊ ጸጋ በመሆኑ በትክክል ከተጠቀም ነው ይሄ ነው የሚባል የጎንዮሽ ጉዳት የሌለውና ቆዳ ለስላሳ አንጸባራቂ እንዲሁም ጤነኛ እንዲሆን ጸጉር ደግሞ ለስላሳና የዳበረ እንዲሆን ያደርጋል። በተለይም ሺአ በተር ጸጉርን ለማለስለስና የማራስ ባህሪ አለው። ደረቅ ለሆነ ጸጉር ሞስቸራይዝ ስለሚያደርገው ለስላሳና የተፍታታ የማይሰባበር ያደርገዋል። በመሆኑ ሺአ በተር ለምን ለምን ያገለግለናል? አንደኛ ለጸጉር እድገትና ውበት። ይህ የተፈጥሮ ቅባት ለሰውነት ቆዳ ብቻ የተወሰነ ሳይሆን ለጸጉርም ልዩ ልዩ ጥቅሞች አሉት። ጸጉርን ሞስቸራይዝ በማድረግ ውበቱ የተጠበቀና ለስላሳ የሚያደርገው ሲሆን የጭንቅላት ቆዳ በደንብ ስለሚያርሰው የጸጉር መነቃቀልና መሰባበርን ለማስቆም እድገቱን ለማፋጠንና ለማዳበር ይጠቅማል። አጠቃቀሙ ሺአ በተርም ሞቅ አድርጎ ቀለጥ ሲል ሳይግል ብቻውን የጭንቅላት ቆዳና ጸጉር ዘለላን ቀብቶ ከሁለት እስከ ሶስት ሰዓት ብቻ አቆይቶ በቀስቃስ ሳውና በሻምፖ በኮንዲሽነር በመጠቀም በደንብ አድርጎ መታጠብ የጭንቅላት ቆዳ ወዝን ለመጠበቅና ጸጉርን ሞስቸራይዝ ለማድረግ ስለሚረዳ በ15 ቀን አንዴ ጸጉራችንን ለመታጠብ በምንፈልግበት ወቅት ጤናማ ጤናማና ቆንጆ ጸጉር እንዲኖረን ያደርጋል። ሌላው መንከባከቢያዎችን የጸጉር ማስኮችን እንደንቁላል፣ አቮካዶ፣ ሙዝ፣ ሬት ያሉትን በመንጠቀምበት ወቅት በአንድ ላይ በደንብ በመደባለቅ ጸጉርን አዳርሶ መቀባትና በላስቲክ ሸፍኖ በማቆየት መታጠብ በተጨማሪም ሂና መቀባት በምንፈልግበት ወቅት ሻ በተሩ የማለስለስ ባህሪ ስላለው ሂናው ጸጉር ደረቅ በሂናው ምክንያት ጸጉር ደረቅ እንዳይሆን የቀለጠ ሺአ በተርና ሂናን ቀላቅሎ በአንድ ላይ መቀባት ጸጉርን የሚያምር ወዝ እንዲኖረውና ስሩ እንዲጠነክር ለማድረግ ይጠቅማል። ይህም ጸጉር የሚያምር ከለር እንዲኖረው እንዳይሰባበርና እንዲፋፋ ለማድረግ ያገዛል። በዋናነት ሺአ በተርን ለጸጉር ልክ እንደ ቂቤ ነው የምንጠቀመው። የጭንቅላታችንን ቆዳ ያርሰዋል፣ ያለሰልሰዋል። ስለዚህ ከመታጠባችን በፊት አዘውትረን ሺአ በተርን ለጭንቅላታችን እንደ ቂቤ ብንጠቀመው ወይንም ደግሞ ከወይራ ዘይት ከኮኮስ ከአልመንዶይል እና ከመሳሰሉት ጋር ቀላቅለን ቀባው የጸጉራችንን ለውጥ በአጭር ጊዜ ማየት ያስችለናል። ሁለተኛ፣ እርጅናን ይከላከላል። ይህ ንጹሕ የሺያ በተር በቆዳችን ውስጥ የሚገኙ ሴሎችን በማነቃቃትና ለስላሳ በማድረግ የቆዳን መድረቅ በመከላከል ቆዳ ላይ የሚገኙ ሴሎች እንደ አዲስ እንዲለመልሙ በማድረግ ቆዳ ሳይሸበሸብ ረጅም እድሜ እንዲኖሩ ያደርጋል። በድካምና ለፀሐይ አብዝቶ በመጋለጥ የአይን ስር የሚያብጥበትና በሚጠቁርበት ወቅት ሺያ በተር ፍቱን የቤት ውስጥ መላ ነው። አንድ ማንኪያ ሺያ በተርና ግማሽ ማንኪያ ቡናን ቀላቅሎ ችግሩ ያለበትን አካባቢ ቀኝና ፊትን ተቀብቶ ለ15 ደቂቃ ህላ ቆይቶ መታጠብ በሳምንት 3 ጊዜ ይህንን በማድረግ በአይን ዙሪያ የሚፈጠር እብጠትና ጥቁረትን ለማጥፋት ይቻላል። ሶስተኛ ኢንፌክሽንን ይከላከላል። ሺያ የሰውነት መመረዝን በመግታት ቆዳን በማለስለስ የተለያዩ የቆዳ ችግሮችን ላለባቸው ይጠቅማል። አዘውትሮ ሺያ በተርን ፊትን እጅንና እግርን ማታ ማታ ተቀብቶ ተዋት መታጠብ ጤናማና ጽድት ያለ የሚያምር ቆዳ እንዲኖር ያደርጋል። አራተኛ ለፊት እንደ ማስክ መጠቀም እንችላለን። የፊት ቆዳ የሚደርቅ ከሆነ ይፈገፈጋል፣ ያለ እድሜ ይሸበሸባል። ሺያ በተር በተለይም ደረቅ ለሆነ የፊት ቆዳ ላለው ሰው ጥሩ መንከባከቢያ ነው። በነገራችን ላይ ከወዛም ቆዳ ይልቅ ለደረቅ ፊት ቆዳ ያላቸው ሰዎች ያለ እድሜ የመሸብሸብ እድሉ ከፍተኛ ስለሆነ አዘውትሮ ወዙን የሚጠብቁለትና በቆዳ ላይ ያሉ ሴሎች የሚያነቃቁ መንከ መከባከቢያዎች ያስፈልጉታል። ሺአ በተር ቆዳም ሞስቸራይዝ የማድረግና የማለስ ደስ ባህሪው ከፍተኛ ስለሆነ ለዚህ ቆንጆ መላ ነው። ቀደም እንዳልኩት ሺአ በተር ውሃማና የሚያረሰርስ ስሜትን የሚሰጥ በመሆኑ በራሱ ብቻው ለቆዳ በቂ ምግብ ነው። ማታ ማታ ከመኝታ በፊት ሺአ በተርን ተቀብተን በመተኛ ጠዋት መታጠብ የዘወትር ልምዳችን ብናደርገው ለስላሳና ንጹሕ ፊት እንዲኖረን ያደርገናል። አምስተኛ ለተሰነጣጠቀ ቆዳ አሁን አሁን በገበያ ላይ የምናገኛቸው አብዛኞቹ የቆዳ ማለስለሻ ቶች ከጥቅማቸው ይልቅ ጉዳታቸው እያመዘነ መጥቷል። ሺያ በተር ግን በድርቀት ምክንያት በተረከዝና ክርን ላይ የሚፈጠሩ መሰነጣጠቅን ቆዳን ዘልቆ በመግባትና በማራስ ልስላሴና ውበት ያላብሰዋል። ተረከዝ ወይንም ክርን ደረቅ በሚሆንበት ጊዜ ሺያ በተርን ማታ ማታ ተቀብቶ በመተኛት ብቻ በአንድ ሳምንት ጊዜ ውስጥ ለስላሳና ንጹህ እንዲሆን ለማድረግ ይቻላል። ስድስተኛ በሰውነት ላይ የሚወጣ የሸንተረር ምልክትን ለማከም ብዙውን ጊዜ በውፍረት መጨመርና መቀነስ እንዲሁም በሴቶች በእርግዝና ከወሊድን በኋላ የሚፈጠር ሲሆን ለዚህ ደግሞ ሽያፍቱ መድኃኒት ነው። ብዙዎች ይህንን ከቆዳቸው ላይ ለማስወገድ ከፍተኛ ወጪ በማውጣት የጨረር ሕክምና እና የተለያዩ ዘዴዎችን በመሞከር ሰውነታቸውን በከፍተኛ ጉዳት ውስጥ ያሳልፋሉ። ነገር ግን ቫይታሚን ኤ በውስጡ የሚገኘው ሺአ በተር በቆዳ ላይ ያለውን ሸንተረር በመበታተንና ተረር የሚፈጠርበትን መጠን እጅግ በመቀነስ በቤት ውስጥ የለሰለሰ ሰውነትና ንጹህ ቆዳ እንዲኖር ያደርጋል። ሰባተኛ፣ በዳይፐር ለተቆጣ ሰውነት ሺያ በተር ፍጹም ተፈጥሯዊ በመሆኑ ለሕፃናት ቆዳም ቢሆን እጅግ ጠቃሚ ነው። የተቆጣና የተመረዘ ቆዳ ለማከም ያለው ከፍተኛ ጉልበት ፈንገስን የመከላከል ሀይኑና በዳይፐር የተቆጣን ገላል በፍጥነት በማከሙ ምክንያት በወላጆች ተመራጭ ነው። ስምንተኛ ለማዲያት ባለሙያዎች እንደሚሉት ማዲያት በአብዛኛው የሚከሰተው የሞቱ የቆዳ ሴሎች በላይኛው የቆዳ ክፍላችን ላይ በሚጠራቀሙበት ወቅት ነው። ይህንን ለማንሳት ደግሞ ሺአ በተር ወደር የማይገኝለትና ተመራጭ ነው። ፊታችን ላይ በጥቁር ነጠብጣብ ወይንም ደግሞ በማዲያት ጠባሳ እየተቸገርን ከሆነ አዘውትረን ሺአ በተርን ብንቀባ በተወሰነ ጊዜ ውስጥ ለውጡን ማየት እንችላለን። ነገር ግን በአንድ ቀን ወይም በሳምንት የሚመጣ ለውጥ አይደለም። ለማዲያት ግን ለጥቋቁር ነጠብጣብ በውግር ለመጣጠባሳ ፍቱ መድኃኒት ነው። ፊትን ጥርት ጽድት ለማድረግ ይረዳል። የጎን ጉዳት አለ ወይ? እንዲህ አይነት ነገሮችን ስንጠቀም አጠቃቀማችን ወሳኝነት አለው። በተለይ ሻያ በተርን ጸጉራችንን ለዘወትር መቀባት የለብንም። ከመታጠባችን ከሶስትና ከሁለት ሰዓት በፊት ተቀብተን በላስቲክ ሸፍነ በማቆየት መታጠብ ግድ ነው። እንደ ወይራ ዘይት፣ ኮኮስ፣ አልመንዶይል ጋር ቀላቅልን ስንቀባው ከአቦካዶ እንቁላል፣ ሂናና ሌሎችም ፀጉራችንን ከመታጠባችን በፊት ከምንቀባቸው ነገሮች ጋር ሺአ በተር እንቀላቅሎ መቀባት ውጤቱ ከምናሰበው በላይ ጥሩ ነው። ግን ቀደም እንዳልኩት ከሁለትና ከሶስት ሰዓት በላይ ጸጉራችን ላይ ማቆየት በፍጹም የለብንም። ቆዳን በፍጥነት ስለሚያርሰው የጭንቅላት ቆዳ ላይ ያሉ የጸጉር ስሮች አቅም በማሳጣት ጸጉር ከስሩ እንዲነቀል ያደርገዋል። ይህም ከጥቅሙ ይልቅ ጉዳት እንዲኖረው ያደርገዋል። ስለዚህ አጠቃቀማችንን በትክክል ማድረግ ግድ ነው። በተጨማሪም ለቆዳ የምንቀባው ቤት ውስጥ በምንሆንበት ሰዓት ወይንም ማታ ብቻ ነው እንጂ በቀን ውሏችን ተቀብተን የምንወጣው አይደለም። ዘይታማ ከሚባሉት መንከባከቢያዎች ውስጥ ስለሆነ ተቀብተን ፀሐይ ብርሃን ስንወጣ ቆዳን ከማጥራት ይልቅ ያጠቁረዋል። የዛጎል ቤተሰብ ቪዲዮውን አጠር በማድረግ ስለ ሺያ በተር የተወሰነው እናያወራሁላችሁ። እንደ ጥያቄያችሁ በሌላ ቪዲዮ የተለያዩ ወሳኝ የሆኑ ጥቅሞችና አጠቃቀሙን ላወራ ሞክራለሁ። ከቪዲዮ የሚጠቅም መረጃ እንዳገኙ ሙሉ እምነቴ ነው። ለወዳጆ በማጋራት ለሌሎችም እንዲደርስ ያድርጉ። አስተያየት ጥያቄ ካለ በኮመንት ላይ ያስቀምጡልኝ። ደስ እያለ ነው ማወራ። ስለተከታተላችሁኝ ከልብ አመሰግናለሁ። ሰላም ይብዛልን።